በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአባበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች ባህያሉ በሉል እግዚአብሔር ፍጹም ሰላምታ ሰላም ላችኋለሁ። እንደምን ቆያችሁ? እንግዲህ በትናንትና ትምህርታችን ከሀ እስከ ፐ ድረስ የፊደላትን ትርጓሜ አይተናል ማለት ነው። ዛሬ ደግሞ የምንማማረው ከ11 እስከ አርባ በግእዝ መቆጠርና የሰኞ ውዳሴ ማርያም ተፈሳህና ዛሃሎ ወይ ሄሉ የሚል ይሆናል ማለት ነው። ተከታተሉ፣ አብራችሁን ቆዩ። አስ እንግዲህ አስርቱ ማለት አስር ማለት ነው በአማርኛ አስርቱ በግዕዝ ማለት አስር በአማርኛ አስር ማለት ነው ተባብለናል። ስለዚህ የሴትና የወንድ ደግሞ ስለሚለያይ በግዕዝ አስርቱ ወአሃዱ ለወንዶች አስራ አንድ ሲል አስርቱ አስር ወአሃቲ ለሴቶች አስራ አንድ ይላል። አስርቱ ወክሌቱ ለወንዶች አስራ ሁለት ሲል አስር ወክሌቲ ለሴቶች አስራ ሁለት ይላል። አስርቱ ወሰለስቱ ለወንዶች አስራ ሦስት ሲል አስር ወሰላስ ለሴቶች አስራ ሦስት ይላል። አስርቱ ወአርባይቱ ለወንዶች አስራ አራት ሲል አስር ወአርባ ለሴቶች አስራ አራት ይላል። አስርቱ ወአምስቱ ለወንዶች አስራ አምስት ሲል አስር ወሐምስ ለሴቶች 15 ይላል። አስርቱ ወስድስቱ ለወንዶች 16 ሲል አስር ወስሱ ለሴቶች 16 ይላል። አስርቱ ወሰባቱ ለወንዶች 17 ሲል አስር ወሰብዑ ለሴቶች 17 ይላል። አስርቱ ወስምንቱ ለወንዶች 18 ሲል አስር ወሰማኒቱ ለሴቶች 18 ይላል። አስርቱ ወተሳቱ ለወንዶች አስራ ዘጠኝ ሲል አስር ወተሱዑ ለሴቶች አስራ ዘጠኝ ይላል። እስራ ለወንድ ለሴት ይችላል። እስራ ወአሃዱ ለወንዶች ሀያ አንድ ሲል እስራ ወአህቲ ለሴቶች ሀያ አንድ ይላል። እስራ ወክሌቱ ለወንዶች ሀያ ሁለት ሲል እስራ ወክሌቲ ለሴቶች ሀያ ሁለት ይላል። እስራ ወሰለስቱ ለወንዶች 23 ሲል እስራ ወሰላስ ለሴቶች 23 ይላል። እስራ ወአርባይቱ ለወንዶች 24 ሲል እስራ ወአርባ ለሴቶች 24 ይላል። እስራ ወሀምስቱ ለወንዶች 25 ሲል እስራ ወሀምስ ለሴቶች 25 ይላል። እስራ ወስድስቱ ለወንዶች 26 ሲል እስራ ወስሱ ለሴቶች 26 ይላል። እስራ ወሰባቱ ለወንዶች 27 ሲል እስራ ወሰብኡ ለሴቶች 27 ይላል። እስራ ወስምንቱ ለወንዶች 29 ሲል እስራ ወሰማኒቱ ለወንዶች 28 ሲል እስራ ወሰማኒቱ ለሴቶች 28 ይላል። እስራ ወተሳቱ ለወንዶች 29 ሲል እስራ ወተስኡ ለሴቶች 29 ይላል። ሰላሳ ለሴት ለወንድ ይችላል። ሰላሳ ወአሃዱ ለወንዶች ሰላሳ አንድ ሲል ሰላሳ ወአሃቲ ለሴቶች ሰላሳ አንድ ይላል። እስራ ወክሌቱ ለወንዶች ሰላሳ ሁለት ሲል እስራ ሰላሳ ወክሌቲ ለሴቶች ሰላሳ ሁለት ይላል። ሰላሳ ወሰለስቱ ለወንዶች ሰላሳ ሶስት ሲል ሰላሳ ወሰላስ ለሴቶች ሰላሳ ሶስት ይላል። ሰላሳ ወአርባይቱ ሰላሳ አራት ለወንዶች ሲል ሰላሳ ወአርባ ለሴቶች ሰላሳ አራት ይላል። ሰላሳ ወሐምስቱ ለወንዶች ሰላሳ አምስት ሲል ሰላሳ ወሐምስት ለሴቶች ሰላሳ አምስት ይላል። ሰላሳ ወስድስቱ ለወንዶች ሰላሳ ስድስት ሲል ሰላሳ ወስሱ ለሴቶች ሰላሳ ስድስት ይላል። ሰላሳ ወሰባቱ ለወንዶች ሰላሳ ሰባት ሲል ሰላሳ ወሰብኡ ለሴቶች ሰላሳ ሰባት ይላል። ሰላሳ ወስምንቱ ለወንዶች ሰላሳ ስምንት ሲል ሰላሳ ወሰማኒቱ ለሴቶች ሰላሳ ስምንት ይላል። ሰላሳ ወተሳቱ ለወንዶች ሰላሳ ዘጠኝ ሲል ሰላሳ ወተስኡ ለሴቶች ሰላሳ ዘጠኝ ይላል። አርባ ለሴት ለወንድ ይችላል። ስለዚህ እስከዚህ ከቆጠርን ይበቃናል ማለት ነው። ደግሞ በቀጣይ ቪዲዮ ደግሞ እስከ መቶ ከዛም በላይ ልንቆጥር እንችላለን ማለት ነው፣ ልንማማር እንችላለን። ከዚህ ቀጥል የሚሆነው ደግሞ ቀጥታ የግእዝ ትምህርት ዛሬ የምንማማረው ፈቀደ የሚል ከዚህ ቀደም ተምረናል። የሰኞ ውዳሴ ማርያም መጀመሪዋ ውዳሴ አለግስትነ ማርያም ሰረቀ በስጋ እምድንግል ኢየሱስ ክርስቶስ ርእይ ኢሳይያስ ነቢይ የሚል ተማምረናል። ዛሬ ደግሞ ከርእይ ኢሳይያስ ነቢይ ቀጥሎ የሚገኝ ተፈሥሒ ወተሐሠዪ የሚለውን እንማማራለን ማለት ነው። በድጋሚ አብራችሁ ይቆዩ።